በግፍ ያጣነው የባህር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ ሕልውና ለሉዓላዊነትና ሁለንተናዊ ብልጽግና ከቀይ ባህርና አባይ ሸለቆ ተጠቃሚነት ጋር የተሳሰረ ነው። ያለ ጥርጥር የባህር በር ይኖረናል። በውሃ ላይ የአገራችንን ብሔራዊ ጥቅማችን እናስከብራለን። የወረራ በር የሚባለው ቀይ ባህር የብልጽግና በር እንዲሆን የምናረግበት አዲስ ምራፍ ይከፈታል። ከሁሉም አስቀድሜ በአይፍና በሰመራ ዩኒቨርሲቲ በመከላከያ ዋር ኮሌጅ አመካኝነት ስትራቴጂክ አገራዊ አጀንዳ ላይ ለማሳተፍ እና ታሪካዊ ኃላፊነታችሁን ወደ ተሻለ ደረጃ ለማሸጋገር ወደ ውብቷ የባህር በር መዳረሻችን ለሆነችው የበረሃ ንግስት ሰመራ ከተማ እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን እያልኩ የተሰማኝ ደስታ በራሴና በኢትዮጵያ መከላከያ ባህር ኃይል ጠቅላይ መምሪያ ሲገልጽላችሁ በታላቅ አክብሮት ነው። በኢትዮጵያ የረጅም ዘመን ታሪክ ውስጥ የአበይ ወንዝና የቀይ ባህር ሚና በእጅጉ ጎልቶ ይወሳል። አገራችን ባሳለፋቸውባቸው የከፍታ ዘመናት ይሁን የዝቅታ ዘመናት ሁሉ የሁለቱም የውሃ አካላት አስተዋጽኦ ጉሊ ስፍራ እንደነበረውና አሁን እንዳለም እሙን ነው። የአገራችን ኢትዮጵያ በየዘመናቱ የገጠሟትን የውስጥና የውጭ ጠላቶች ሁሉ አገራዊ ሕሊኗ እና ክብሯን አስጠብቃ የቆየች ቢሆንም በረጅም ዘመን ታሪክ የሚታወቅበት ግዛቶች እያጣች እየተገፋች ኖራ፣ ይሄው ዛሬ ፍትሐዊ ባልሆነ መንገድ ከቀይ ባህር እንዲርቅ ተደርጎ ባህራ አልባ ሆናለች። ሌላውና አዛዛኝ ሀብቷን የአባይ ወንዝ ሲሆን 85 በመቶ የሚሆን የውሃ መጠን እኛ እያመነጭን የታችኛው የተፋሰስ አባል አገራት ምንም ሳያበረክቱ ውሃው ሲከፋፈሉ የኢትዮጵያ ጉዳይ ከቁብ ሳይቆጠር ከዘመናት በብቸኝነት ሲጠቀሙበት መኖራቸው ሳያንስ እና በጊዜ ሂደት አበይ የመጠቀም የፍታዊ ጥያቄ ማንሳት ስንጀምር በሀገራችን ላይ ያልተፈነቀለ ድንጋይ ያላንኳኩት የሃያላን በር አልነበረ። ሆኖም ይሄው የኛ ትውልድ የዳሴ ግድባችን በራስ አቅም ገንብተን አጠናቅ ነው። አሁን የቀረን በግፍ ያጣኖ የባህር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ የባህር ጥያቄ መመለስ ለሀገራችን ብሎም ለአፍሪካ ቀንድ አገራት ሰላም፣ መረጋጋት ጠቀሜታው ጉልህ ነው። የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ ይሆናል። የወደብ ጉዳይ መንግሥታዊ አጀንዳ ሆኖ ቀርበዋል። ቀይ ባህር ቀጠና እየታዩ ያሉት ጂኦ ፖለቲካዊ ለውጦች፣ ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ በከፍተኛ ደረጃ እያደገ ያለው የኢትዮጵያ የሎጂስቲክ ፍላጎት አንዱ ምክንያት ነው። የወደብ ጉዳይ እልባት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚና የፖለቲካዊ አለመረጋጋት እንዲፈጠር በአንድ ሆነ በሌላ መልኩ አስተዋጽኦ ማድረጉ አይቀርም። ክብራትና ክብራት ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብተው የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተንበይ በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ የዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን። ስለሆነም ከዚህም ባሻገር በቀጠናው በተለይ በሰሜን ህንድ ውቅያኖስ ቀይ ባህር አካባቢ እየታየ ያለው የባህር ላይ ውንብድና ውጊያዎች ብሔራዊ ጥቅሞቻችንን ላይ ሊያሳድሩ የሚችሉ ተጽዕኖ ሊመክት የሚችል ጠንካራ የባህር ኃይል መገንባት ለነገ የማይባል ብሔራዊ ተግባር ተደርጎ እየተሰራበት ይገኛል። ኢትዮጵያ ከቀይ ባህር ትዋሰንበት የነበረው ግዛቷ በግፍ ካጣች በኋላ በወደብ አልባ ከመሆኗም በተጨማሪም ባህር ኃይላችን ፈርሶ የክብር የነበረ ሲሆን በአሁኑ ወቅት በባህር ኃይል እንደ አንድ መከላከያ ቁልፍ ኃይል ተደራጅቶ በርካታ ዝግጅቶችን እያከናወነ ይገኛል። ባህር ኃይላችን በአደራጃጀቱን በሰው ኃይልን ስልጠናም በተቋም ግንባታ ረገድና በሁለንተናዊ ዝግጅቶች ራሱን እያጠናከረ የሚገኝ ሲሆን ሀገራችን ኢትዮጵያ በውኃ ላይ የሚኖራትን ብሔራዊ ጥቅሞችን ለማስከበር የሚችል ኃይል በመገንባት ላይ ይገኛል። ያለ ጥርጥር የባህር በር ይኖረናል፣ በውሃ ላይ የሀገራችን ብሔራዊ ጥቅማችን እናስከብራለን። ስለ ባህር በር መነጋገር እንደ ነውር የሚቆጠርበት በቅርቡ የኩስምንና ዘመን በሚል አዲኩዌትሊ የተገለጸው ዘመንን ተሻግረን ኢትዮጵያ የቀይ ባህር ታሪካዊ ተፈጥሯዊ ዲሞግራፊያዊ እና ሕጋዊ ባለቤትነት እንዳላት ታምኖ ወደ ቀይ ባህር መመለስ አለባት እያልን የዛሬውን የመሰለ የውይይት መድረክ ወደምናዘጋጅበት ዘመን በመድረሳችንና የዚህ ታሪክ ሰሪ ትውልድ አካል በመሆናችን በድጋሚ እንኳን ደስ ያለን ለማለት እወዳለሁ። ኢትዮጵያ የረጅም ዘመን ታሪክ ታሪክና ስልጣኔ ባለቤት፣ ነፃነቷንና ለዋላዊነቷን አስጠብቃ የኖረች የአፍሪካውያንና የጥቁር ሕዝቦች የነፃነት ቀንዲል፣ ከራስ ዳሽን እስከ ደንከል ስምጥ ሸለቆ ልዩ ጂኦግራፊያዊና የተፈጥሮ መስህብ ያላት፣ በአባይ ሸለቆና ቀይ ባህር የተከበበች የአፍሪካ ቀንድ እምብርት እና አስኳል የሉሲ ወይም ድንቅነሽ የሰው ዘር መገኛ ምድረ ቀደምት ሀገር ናት። በእነዚህ ሀብቶቻችን ውስጥ ትናንታችን ዛሬያችን እና ነጋችንን በመበየን ትናንታችንን ዛሬያችንን እና ነጋችንን በመበየን አባይ እና ቀይ ባህር ጎልተው ይታያሉ። ክቡራት እና ክቡራን። ረጅሙ ታሪካችን እንደሚያስረዳን የኢትዮጵያ ሕልውና ለዋላዊነትና ሁለንተናዊ ብልጽግና ከቀይ ባህርና አባይ ሸለቆ ተጠቃሚነት ጋር የተሳሰረ ነው። የኢትዮጵያ የጂኦፖለቲካ እሳቤም ከነዚህ ሁለት የውሃ አካላት አንጻር የተቃኘ ነው። ወደ ቀይ ባህር ስንቀርብ ሀያልነት ብቻ ሳይሆን እሳቤያችንም ይሰፋል። ከቀይ ባህር ስንርቅ ደግሞ ወደ መመንመን ወደ መኮስመን አደጋ እንጠጋለን። ላለፉት ሶስት አስርት ዓመታት የጂኦ ፖለቲካ ኩስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል ብዬ አስባለሁ። ስለ ባህር ምርምርና ፖሊሲ ውይይት ማካሄድ ፈጽሞ የሚታሰብ አልነበረም። በዚህም ስለ ባህርና ባህር ነክ እውቀት ማመንጨት ሳይቻል ቀርቷል። ሆኖም ከለውጥ በኋላ መንግስት በቀየሰው አዲስ አካሄድ ያ የቁጭት ያ ያለማውራት ዘመን አክትሟል ማለት እንችላለን። አባይም የቁጭትና የሮሮ መገለጫ መሆኑ አክትሟል። አባይ በቤቱ አድሯል። እንጉርጉሮም ተቀይሯል። ለውጡ እሳቢያችንን ጭምር ቀይሮታል ወደ ራሳችን እንድንመለከት ያለንን የጂኦፖለቲካ ሀብት እንድናይ ከቁዘማ ቁጭት መውጫ መንገድ ላይ እንድናማትር አድርጎናል። አባይና ቀይ ባህር ከቁጭት መውጫ በሮቻችን ናቸው ብዬ አስባለሁ። አባይ ከታላላቅ ሐይቆች እስከ ሰሜን ምስራቃዊ አፍሪካ ያገናኘናል። ቀይ ባህርም ከተቀረው ዓለም ክፍል ያስተሳስረናል። ክቡራትና ክቡራን ዛሬ የምናካሄደው የሁለቱ ውሃዎች እና የኢትዮጵያ ስትራቴጂክ ነጻነት በሚል መሪ ሀሳብ የምናካሄደው የውይይት መድረክ የተዘጋጀበት ቁልፍ ምክንያት ሁለቱ ውሃዎች የኢትዮጵያን ሁለንተናዊ ብልጽግናና እና ቀጠናዊ ቁመና በወሳኝነት የሚበይኑ በመሆናቸው ነው። በመሆኑም በሁለቱ ውሃዎች ዙሪያ ውይይት ማድረግ ስትራቴጂ መቀመርና የኢትዮጵያን የዕለት ተዕለት አጀንዳ የጉዳዩን የኢትዮጵያውያን የዕለት ተዕለት አጀንዳ ማድረግ አስፈላጊ ነው ብዬ አስባለሁ። ልክ ሕዳሴ ግድብ ላይ እንደታየው ሁሉም ምሁራን ብዕራቸውን ቀይ ባህር ላይ ማንሳት አለባቸው። የራሳችንን እውነት ራሳችን ካልገለጽነው ሌሎች ሊገልጹልን አይችሉም። ነጋችን ዛሬ ላይ ባለው እውነት ላይ እና ትርክት ላይ የተመሰረተ ነው። ጥበበኞችም ስለ ቀይ ባህር መጥበብ አለባቸው። ሚዲያዎችም አብዝተው ስለ ባህሩ ስለ ኢትዮጵያ እውነት መናገር፣ ስሁት የሆነውን ነባሩን ትርክ መቀልበስ አለባቸው። ዲፕሎማቱም በህዳሴ ግድብ ላይ ያሳየነውን የዲፕሎማሲ አርበኝነት በባህር በር ላይም መድገም ይኖርበታል። ያን ጊዜ በታሪክ በተደጋጋሚ እንደሚታወቀው የወረራ በር የሚባለው ቀይ ባህር የብልጽግና በር እንዲሆን የምናረግበት አዲስ ምዕራፍ ይከፈታል ብዬ አስባለሁ። ክብሯትና ክብሯን ለኢትዮጵያ ባህር በር ከጨዋማ ውሃ ባሻገር ዘርፈ ብዙ ትርጉም ያለው ጉዳይ ነው። ለኢትዮጵያ የባህር በር ጉዳይ ከባህሩ ባሻገር ከራስ ታሪክ ጂኦግራፊ፣ ዲሞግራፊና ስነልቦና ጋር መታረቅ ነው። ኤርትራ ከኢትዮጵያ ተገንጥላ ሀገር ስትሆን ኢትዮጵያ የባህር በር አልባ ብትሆንም በኢትዮጵያ ህዝብ ስነ ልቦና ውስጥ የባህር በር ማጣት የቁጭት ምንጭ ሆኖ ቆይቷል። የባህር በር ጥያቄ የቅንጦት ሳይሆን የህልውናና የቀጣይነት ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው። የኢትዮጵያ ታሪክ በህግ በተፈጥሯዊና ጂኦ ፖለቲካዊ እውነታዎች የሚገባትን ቦታ የማግኘት የሚጠበቅባትን ጂኦ ፖለቲካዊ ሚናም የመወጣት ጉዳይ ነው። ይህ ቋሚ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ልክ ታላቁ ህዳሴ ግድብ ላይ እንደታየው ሁሉ ብሔራዊ መግባባት ሊፈጠርበት የሚገባ አጀንዳ ነው ብዬ አምናለሁ። በህዳሴ ግድብ የአባይን የውሃ ፖለቲካ ቀይረናል። ኢትዮጵያ የበይ ተመልካች የሆነችበት ዘመንም አክትሟል። የአባይ ውሃ የህግ ተቋማዊና ጂኦ ፖለቲካዊ ስሪት ለዘለቃው ተቀይሯል። የህግ ሁኔታውም በናይል ወንዝ የትብብር ማዕቀፍና በመርሆች ስምምነት ተቀይሯል። የናይል ወንዝ ኮሚሽንም በመቋቋም ሂደት ላይ ነው። አባይ ላይ የተገኘው ዘመን ተሻጋሪ ድልም በቀይ ባህርም መደገም ይኖርበታል። በመሆኑም አሁን ከፊታችን የሚጠብቀን ታሪካዊ ተልዕኮ ቋሚ፣ ዘላቂና አስተማማኝ የባህር በር ማግኘት ጉዳይ ነው። በዚህ ጉዳይ ላይ ሁሉም መነጋገር ሀሳብ ማዋጣት ይኖርበታል መንግስት ባለፉት የለውጥ ዓመታት በፖሊሲ አቅጣጫ በተግባር እያሳየ እንዳለው ኢትዮጵያ ካላት የህዝብ ብዛት አንጻር ከታሪካዊ ዳራ ከህግ ኢኮኖሚያዊ ባህላዊ መስተጋበር እና ከቀጠናው ጂኦፖለቲካዊ ሁኔታ አንጻር ሀገራችን ከቀይ ባህር ተነጥላ መዝለቅ አትችልም ይህንንም መልክዓ ምድራዊ እስር ለመፍታት መንግስት በሰጥቶ መቀበል መርህ ዲፕሎማሲያዊ ጥረቶችን እያደረገ ይገኛል ባለፉት ዓመታት የሁለቱ ውሃዎች አብይ ስትራቴጂ መጽሐፍ በማዘጋጀት የቀይ ባህርና የአፍሪራን ዓመታዊ ኮንፈረንሶችን፣ የተለያዩ የፖሊሲ ውይይቶችን እና ስትራቴጂክ ነክ በሆኑ ጉዳዮች ጽሁፎችን በማዘጋጀት በማሳተም እና በማሰራጨት የውጭ ጉዳይ ኢንስቲትዩት የሚጠበቅበትን ሚና ለመጫወት ሞክሯል። መሰል ውይይቶችንና ለፖሊሲ ግብዓት የሆኑ ሀሳቦችን በማመንጨት የሀገራችንን የውጭ ጉዳይ ፖሊሲ የሀሳብና የተግባር ልዕቀት ለማረጋገጥ ጥረታችንን የምንቀጥል ይሆናል። ከሰባት ዓመት በፊት የተጀመረው ዝንባሌ ድባብ እውን እንዲሆን ለማድረግ ከሚያስችሉ ሀብቶች መካከል አንደኛው ቀይ ባህር ነው። ሁለተኛው ውሃዎቻችን ናቸው። ከዛም የአባይ ውሃን መውሰድ እንችላለን። ስለ አባይ ውሃ እያወራ ስለ ቀይ ባህር ልታወራ አይገባም ዝም በል ሊባል አይችልም ማለት ነው። አጀንዳው አሁን ምን ሆነ? የወጣቱ ሆነ አጀንዳው የምሁራኑ ሆነ አሁን የአርሶ አደሩ ሆነ የአርብቶ አደሩ ሆነ ይሄ መንግስት ይሄን አጀንዳ አምጥቶ ቴብል ላይ አርጓል። ኢኒሽቲቭን ወስዶ ጉዳዩ እየቀጠለ ነው የወደ ባለ መኖር የትራንስፖርት ኮስቱን ማናር ብቻ ሳይሆን እያንዳንዱ የኢትዮጵያ ዜጋ ላይ የራሱ የሆነ ኔጌቲቭ አሻራ አለው። ኢቨን ኢምፖርት ኤክስፖርቱንም ጭምር ነው የጎዳው። በአለም ገበያ ተወዳዳሪ የማን ሆነው አንዱ የኢፊሸንሲ ችግር ስላለብን ነው። እቃዎቻችን ለአለም ገበያ በጥራት አይደርሱም፣ በዋጋ ተወዳዳሪ አይደሉም። ምክንያቱም ትልቁን ዋጋ አሁንም የሚወስደው ምንድን ነው? ትራንስፖርት ኮስት ነው። ትልቁን ዋጋ የሚወስደው ኢፊሽንት አይደለ ነው። በሎጂስቲክስ ኢንዴክስ በጣም ዝቅተኛ ከሚባሉ ሀገራት የኛ ሀገር ነው የምትጠቀሰው አንዱ እዚህ ዝቅተኛ ወለል ላይ እንድትቀመጥ ያደረጋት የፖርት አክሰሱ ስለሌለን ነው የሚለውን በደንብ ማየትና መገንዘብ ያስፈልጋል ማለት ነው። የባህር በር ጥያቄን ከኤርትራ ውጭም ሪፍሬም ማድረግ መቻል ያለብን ይመስለኛል እንደ ሀገር። ኦፍ ኮርስ ሂስቶሪካል ራይት የሚለው ነገር እንዳለ ሆኑ ከኤርትራ ውጭም የባህር በር ማድረግ ያለብን ይመስለኛል። ሌላ አማራጭ አገኘን ማለት ከኤርትራ ጋር ያለው ያልተዘጋ ምዕራፍ ያበቃለታል ማለት ባይሆንም፣ ወደድንም ጠላንም ሪኮንፊገሬሽን ኦፍ ፓወር አለ እዚህ ቀጠና ላይ። ሪኮንፊገሬሽን ኦፍ ዲሞግራፊክ ሪኮንፊገሬሽን አለ፣ ፖለቲካል ሪኮንፊገሬሽን አለ። ስለዚህ ያንን ሪኮንፊገሬሽን ዲክቴት ማድረግ የሚያስችለንን ፓወር ቢልድ አፕ ማድረግ አለብን። ያንን ከምናደርግበት አንዱ አማራጭ የባህር ኃይላችንን ሪስቶር ማድረግ ነው። ሁለት ኦፕሽኖች አሉ። የመጀመሪያው ነገር ከሁለተኛው የዓለም ጦርነት በኋላ የተባበሩ መንግስታት ድርጅት ኢትዮጵያ እና ኤርትራን በፌዴሬሽን አንድ ላይ በሚያዋህድበት ሰዓት ውሳኔ ቁጥር 390 1950 የሚባለው ላይ በብዛት ሰነዱም ሲታይ ብዙ ሀገራቶች ኢትዮጵያና ኤርትራን በፌዴሬሽን እንዲዋሃዱ ካደረጉበት ዋነኛ ምክንያት የኢትዮጵያ ተፈጥሯዊና ታሪካዊ ባህር በር ባለቤትነት በሚል ስፔሲፊክ አድርገው አሰብንም ጭምር ሜንሽን ያደረጉ ሀገራቶች ስላሉ ያንን እንደገና ክሌም አድርግ ልታደርግ ትችላለች ራሱን ይችላል። ሌላኛው ከዛም በኋላ በ2010 የኢትዮ ኤርትራ ድንበር የኮሚሽኑ የድንበር ኮሚሽን የወሰነው ውሳኔ መንግስት እንዳለ ይፈጽማልም የሚል ቃል ስለተነገረ አሁን የሚያስፈልገው ነገር ይህንን ነገር ሁሉ ሪቪው ለማድረግ እስከ ዛሬ የኢትዮጵያ የኢትዮ ኤርትራ የድንበር ኮሚሽን የወሰናቸው ውሳኔዎችንም አጠቃላይ እዚህ አካባቢ ጋር የኢትዮጵያና የኤርትራ መለያየትን ተከትሎ የነበረውን ስቴት ሰክሴሽንን ለአንዴና ለመጨረሻ ጊዜ እልባት ሊሰጥ የሚችል የዓለም አቀፍ ሕግ ክርክር ማድረግ መቻል አለባት። ዲፕሎማሲ ቶኪንግ ፖይንታችን የመነጋገሪያ ነጥቦች የምንላቸው ተቀይረው የቀይ ባህርና የህዳሴ ግድብ ጉዳይ አት ዘ ፍሮንት መጥቷል ማለት ነው። ከዛ ውጪ አጀንዳ ተቀባይ ነበርን። በዲፕሎማሲ መስክ አጀንዳ ሰጪ ሆነናል፣ ወርውረናል አጀንዳውን። ኢትዮጵያ ግድቡን ጨርሳለች፣ ከዚህ በኋላ ምንም የሚያሰጋት ነገር የለም። ሶ የቀይ ባህር ጉዳይ በዛው የሚቀጥል ይሆናል። ፕሮአክቲቭ ዲፕሎማሲ ለመከተል እየሞከርን ነው። የኢትዮጵያን የቀይ ባህር ተፈጥሯዊ ጂኦግራፊክ፣ ኢኮኖሚክ፣ ሂስቶሪካል መብቶች በገሀድ እየገለጽን ነው። ሰ የዓለም አቀፍ ሚዲያዎች፣ የዓለም አቀፍ መድረኮች ኢሹ ማድረግ ተችሏል። ዓለም አቀፍ የውሃ ሀብቶች ኢኮኖሚያዊ ጥቅሞች አላቸው ነው። የኢኮኖሚ ፍላጎት አለን ነው። አንደኛውና ዋነኛው ኢኮኖሚያዊ ፍላጎቱ በጣም ሰፊና ብዙ ነው። ከዛ ባለፈ አካባቢ ጥበቃ ላይ ኢትዮጵያ ባህሮች ላይ ያላትን ይገባታል። ሌላኛው ደግሞ የባህር ላይ ደህንነት፣ በእነዚህ ጉዳዮች ላይ የባህር ላይ ደህንነት ይመለከተናል። ባህር ውስጥ ያሉ ሀይሲ ትላልቅ ውቅያኖሶችና ባህሮች ውስጥ ያሉ ሀብቶች እኛንም ይመለከተናል። ኢትዮጵያ በትብብር ለመስራትና በዲፕሎማሲያዊ መንገድ በሰላም በሰጥቶ መቀበል መርህ መስራት እንደምትፈልግ ከጎረቤት ሀገራት ከቀጠራ ካሉ ቀጠናዊ ተሰስሉንም ለማሳለጥ የባህር በር ፍላጎቷን፣ የህልውና ጥያቄዋን ሰላማዊ በሆነ መንገድ ዲፕሎማሲያዊ በሆነ መንገድ ማራመድ እንደምትፈልግ እዛ ላይ በግልጽ አቋማን የገለጸችበት መድረክ ነበር። ሁለቱ የውሃ አካላት የሰሜን ምስራቅን የኃይል ሚዛን የማስጠበቅ አቅም ያላቸው ናቸው። እነኝን ሁለቱን የውሃ አካላት የተቆጣጠረ አካል የኃይል ሚዛኑን ማስጠበቅ ይችላል ነው። ኢትዮጵያ እነኝን ሁለቱን ውሃዎች እንዴት ነው መመልከት ያለባት ብለን ስናስብ አብይ ስትራቴጂ ያስፈልጋታል ማለት ነው። አብይ ስትራቴጂ የሚያስፈልግበት መንገድ የሀገሪቱ ህልውና፣ እድገት፣ ብልጽግና፣ ታሪክም ከነኚህ ሁለት ውሃዎች ቁርኝት ጋር የተገናኘ ስለሆነ እነኚህ ሁለት ጉዳዮች ላይ መስራት የሚቻል ከሆነ ሌሎቹን ጉዳዮች ማከናወን የሚቻልባቸው ድሎች ይፈጥራል ነው። የህዝቡን አስተሳሰብ፣ የወጣቱን አስተሳሰብ፣ የመሪዎቻችን የሁላችንም አስተሳሰብ የሚቀይር ስራ ኮንቲኒስ መስራት መቻል አለብን። አስተሳሰብ ነው ጉዳዩ። ምክንያቱም አይዲያ ነው ነገሮችን የሚቀይረው ነው። ሌላው ግን እንደ ስትራቴጂ አባይ ላይ የጀመርናቸው ነገሮች አሁንም መቀጠል አለባቸው። ሬድሲና ናይላልን እንጂ ገልፎ ፌደንም መረሳት ያለበት አይመስለኝም። ያው በኤስትሪም በቅርበትም ማለት ነው። እዛም ላይ ስራዎች መሰራት ይኖርባቸዋል። መቀጠል አለበት ነው የኢኮኖሚና፣ ሌላው ይሄ የትብብር አካባቢ ጋር ያለው ነገር መቀጠል አለበት። ሚሊተሪያችን ከምንም በላይ መገንባት አለብን። ኢትዮጵያ ኤቪደንስ አላት ወይ ባህር በሮቿን በተለይ አሰብን አሁን በተደጋጋሚ ክሌም እንደሚደረገው አለን ወይ የሚለው አለን። አንደኛ የኮሎኒያል ትሪቲዎች ኢትዮጵያ መቀበል የለባትም። ሌላው ኢትዮጵያ ኮሎናይዘር አይደለችም። ኮሎናይዘር ስላልሆነች ይህ የኮሎኒያል ናሬሽኑ ኢትዮጵያን የሚሰራ ጉዳይ አይደለም። ሌላው ኤርትራ እንኳ ትንገንጠል ብትባል ሻእቢያ ኤርትራን የሚገነጠል ከሆነ መገንጠል ያለበት የኤርትራ ራስ ገዝን እንጂ የአሰብ ራስ ገዝን ይዞ መሄድ አይችልም። ምክንያቱም ኢትዮጵያ ኮሎናይዘር ስላልሆነች